እኔ በግሌ በጣም ያስደሰተኝ ደግሞ አላውቅም እንግዲህ በደንብ አስባችሁ በካልኩሌት አርጋችሁ ወይም ሳታስቡትም ሆኖ ሊሆን ይችላል። አላውቅም ግን ከሌ ተብሎ መሪ ባለመመረጡ እና የተለያየ የስራ ድርሻ ለከሌ ለከሌ ለመደረጉ በጣም ነው ጠላቶች የሚፈልጉት ነገር ነው። በተለይ አብይ የብልጽግናው ሀይል የሚፈልገው ነገር ነው። እዚሁም ደግሞ የእስክንድር ቡድኖች እንደ ሀብታሙ አያሌው እንዳያወሩት ስስቱ ሀብታሙ አያሌው እናንተን አሸማቆ የሆነ የሰራችሁት ስራ በዓለም ላይ ተደርጎ ማይታወቅ ነው ያለ መሪ ያለ እንደዚህ እንደዚህ ምክትል ምናምን ጸሐፊ ምናምን የሌለበት እንዴት ስራ ይሰራል? በጣም ይሰራል። እናንተን አሸማቀው ተደርጎ የማይታወቅ ነገር አደረግን ብላችሁ ተሸማቃችሁ እነሱ የሚፈልጉትን ነገር እንድታረጉላቸው ነው ተሽቀዳድማችሁ ቶሎ ብላችሁ እነሱ የምትፈልጉትን ነገር እንድታረጉላቸው ነው በጭንቅላታችሁ እየተጫወቱ ያሉት ነገር ግን ዋናው መጠየቅ ያለበት አሁን አስራ ሶስት አባል የያዘ ሴንትራል ኮማንድ ተቋቋመ ሰው በዚህ ብቻ ስራ መስራት ይቻላል በጣም ይቻላል ዋናው ጥያቄ መሆን ያለበት በእንደዚህ አይነት መልኩ ወደ ድል መካሄድ ይቻላሉ። በእንደዚህ አይነት መልኩ ትግሉን ማስኬድ ይቻላሉ። በጣም በጣም ይቻላል። ይኸው ምንድን ነው ለምሳሌ አሁን እንደው በትንሹ ለማነጻጸር ወያኔ ያለ የወያኔ ቡድን የወያኔ ቡድን ከአንድ ቦታ የሚመጣ ሀይል ነው ፋኖ ግን ከተለያዩ አራት ቦታዎች ያሉ ሀይሎች ናቸው እነኚህን ለማገናኘት አራቱንም የሚመሩት ሀይሎች ናቸው የተሰባሰቡት እና አባል የሆኑት ይህንን አንድነት የፈጸሙት እነኚህ ከላይ ያሉት ከአራቱም ቦታ ከላይ ያሉት ሰዎች። ዋናው አሁን ትግሉን ወደፊት ሊያስኬድ የሚችለው ስትራቴጂ መንደፍ ስልት ስልት መንደፍ እና ይህንን ስልት አስራ ሶስቱም ነው። ይሄ ልክ አይደለም፣ ይሄ እንደዚህ ቢሆን እንደዚህ ያመጣል እያሉ በደንብ ጨምቀው በደንብ አጥንተው ከአካባቢያቸው ከህዝባቸው ካላቸው አቅም የሰው አቅም ማቴሪያል አቅም ሁሉን አስተባብረው ከላይ ያሉት ከስር ያላቸውን ከነሱ ከእያንዳንዳቸው ከስራቸው ያላቸውን አቅም ስለሚያውቁ በዛ መሰረት ኢንፎርሜሽን ይቀያየራሉ። በሀሳብ ደረጃ ኢቨን ከበታቻቸው ከሌሎቹም ሀሳብ ይቀ የሚባል አሉ። ከዛ በኋላ ወደ ሴንትራሉ ያመጡትና ያዩበታል፣ ይከራከሩበታል፣ በደንብ ያጠኑታል። ከዛ ያንን ስልት መጨረሻ ላይ በደንብ ተጨምቆ የነጠረውን ስልት ወደ ሁሉም ቦታ መዘርጋት ነው። ሶ ያን ለማድረግ መሪ የእውነት ለመናገር አያስፈልግም። ምክንያቱም አሁን በአሁኑ ሰዓት ፋኖ ነው የመራ ያለው ትግል እና ትግል ነው ጦረኞች ነው እየመራ ያለው ገና ሀገር አልያዘም። ሀገር አልገ አይገዛም ኢቨን ክልሉንም ራሱ ገና ክልሉንም ገና አልያዘም የሆነ አገር መምራት ደረጃ ላይ አልደረሰም ወደዛ ነው እየተኬደ ያለው ወደዛ ለመሄድ ደግሞ አሁን ጦር ነው እየመራ ያለው እና ይህንን ጦር ወደፊት ለማስኬድ በ ይሄ እነ አስራ ሶስት አባሎች የያዙት ሴንትራል ኮማንድ መቋቋሙ በጣም ኢፌክቲቭ ነው ባይነኝ። እንዳልኩት አሁን ለወያኔ አንድ ቦታ ሁሉም አንድ ቦታ ተሰባስበው መነጋገር ማውራት የሚችል ኃይል ነው። ለእንደዚህ አይነት ኃይል አንድ መሪ ሊያስፈልገው ይችል ይሆናል። ይሄ ግን የተለያዩ ቦታ ያሉ ኃይሎች ናቸው። በአንድ ቦታ ተገናኝተው ተጠራርተው ሁሉም ኃይል ሁሉም የፋኖ ኃይል ቁጭ ብሎ መሰባሰብ መነጋገር አይችልም። ስለዚህ ያሉበት የራሳቸው መሪ ተጠራርተው ነው የመሰረቱት። ይህንን ኃይል በጣም ኤፌክቲቭ ነው። በጣም በጣም ቆንጆ ነው። መስራት ይቻላል። እንግዲህ ወደፊት ደግሞ ሁላችሁም ተሰባስቧችሁ አንድ ስትሆኑ ያኔ ምናልባት መሬት መርድ ይሆናል። አሁን ግን ጎንደሩ የጎንደሩ ሀይል ጎንደሩ ያለውን መጀመሪያ አንድ ላይ ያረጋል። የወሎም እንደዛ፣ የሸዋውም፣ የጎጃሙም እንደዛ እና አንድ ለምሳሌ ጥቃት ሲኖር ከሸዋው ለምሳሌ ከጀመረ ጥቃቱ ኢንፎርሜሽኑን መረጃውን ለሁሉም ይበትናሉ። ሁሉም የሚረዱትን ነገር ጥቃቱን ለ መከላከል ማድረግ የሚችሉትን ነገር ይወያያሉ። እንደዚህ በቃ ሀሳብ ይቀያየራሉ። በደንብ ይፈጩታል። ከዛ በኋላ የነጠረውን ወደ ታች ይዘረጉታል። ከዛ ተግባራዊ ያደርጉታል። እንደየጊዜውም ደግሞ ይሰራል ተብሎ የነበረው በየጊዜው ሊቀያየር ይችላል። ያ ሁሉ ሲደረግ አስራ ሶስቱ እየተጠራሩ እየተወያዩ የሚያደርጉት ነገር ነው። በጣም ነው ደስ ያለኝ። ይሄ ማለት እንግዲህ ከዚህ በኋላም እከሌ ይውጣና ዝም ብሎ ማንም እየወጣ ራሱ መግለጫም አይሰጥም። መግለጫ መስጠት ካስፈለገም ስቲል አስራ ሦስቱ ይወያዩና በቃ ለዚህኛው ቶፒክ አንተ ውጣና መግለጫ ስጥ ይባባላሉ። ከዛ እነሱ አምነውበት ምን ማለት እንዳለበት ሊነግሩት ይችላሉ። መግለጫም ለመስጠት ራሱ የእነኚህ አስራ ሶስት ሰዎች ስምምነት ኖሮበት መግለጫ ይሰጣል። ድርድር ስለ ድርድርም ምናልባት አስራ ሶስቱ የሚተው ያመኑበት ነገር ሊኖር ይችላል። ለምሳሌ ድርድርን በተመለከተ ይሄ ምንም የማናደርገው ነገር ነው ብለው አስራ ሶስቱ የሚወሰኑበት ሊሆን ይችላል። ወይም ደግሞ ብቻ እንደ ግለሰብ ብቻ አይወሰንም። በጣም በጣም ጥሩ ነው። አንድ ግለሰብ ወይም አንድ መሪ ኖረ ማለት ለጠላት በጣም ይመቸዋል። ያንን ግለሰብ እንደምንም መቆጣጠር፣ ነገሮችን ወደ ሌላ አቅጣጫ መውሰድ፣ ወይም ደግሞ ኢንፎርሜሽንን በሚስጥር ማቀበል፣ ሚስጥርን ማሾለግ፣ የተለያዩ ነገሮችን ሊሰራ ይችላል እና አሁን አሁንም ግን ያው አስራ ሶስታችሁ በተቻለ መጠን በጣም ተማመኑ። እምነት በጣም ወሳኝ ነው። ያው ሚስጥራችሁን ልክ ጠብቃችሁ እንደዚህ አንድነታችሁ ላይ እንደሰራችሁ ተገናኝታችሁ እንደሰራችሁት እስከ መጨረሻው ድረስ ድሉ እስኪገኝ ድረስ እንደዚሁ ሚስጥራችሁን ጠብቁ። እኛ ነው የሚለየን የለም በአንድ አንገት በአንድ እስትንፋስ እንጓዛለን ብላችሁ ወስናችሁ አንድነታችሁን ስላበሰራችሁን በጣም በጣም በእውነት ኮርተንባችኋል። ወደፊትም መቀጠል ያለበት ነው። በጣም ልትንከባከቡት አንድነቱን ይገባል። በጣም ያስደስታል። ያው ነገር ግን በቃ አንድነቱ ተፈጠረ በቃ ድል ነው ብለን በዚህ መዘናጋት እና በዚህ ደስታ ሰክረን መደንዘዝ አያስፈልገንም። ይሄ ለድሉ ድሉን ለማግኘት እንደ አንዱ መንገድ ወሳኝ ሁነት ነው እንጂ ድሉ አይደለም። ያው ግን ትልቅ እርምጃ ነው፣ ወደ ድሉ የሚወስደን ትልቅ እርምጃ ትልቅ ተር- ተግባር ነው ያደረጋችሁት። ያ ሁላችንም ሁል ጊዜ ስንለው የነበረው ስንፈልገው የነበረውን አንድነት ነው ያበሰራችሁን። እናም አሁን አንድነቱን ተንከባክቦ ወደፊት መቀጠል ነው የሚያስፈልገው።